ሌላ ሽንፈት ሌላ ልክ ያልሆነ ነገር፣ ብዙ መስተካከል የሚፈልጉ ጉዳዮች ያሉበት ማንቸስተር ዩናይትድ። የእግር ኳስ ባለሙያዎች እና የቀድሞ እግር ኳስ ተጫዋቾች በአሞሪም ተስፋ ቆርጠዋል። አሰልጣኙም ስላለበት ጫና አስተያየቱን ሰጥቷል። የስራዬ ነገር አያሳስበኝም እያለ ነው። የማንቸስተር ዩናይትድ ደጋፊዎች ስሜታቸው አሁንም ጥሩ አይደለም። ነገሮች በፍጥነት እንዲስተካከሉ ማንኛውም መወሰን ያለበት ውሳኔ እንዲወሰን እንደሚፈልጉም እየገለጹ ይገኛሉ። ማንቸስተር ዩናይትድ ትላንትና በብሬንትፎርድ ሶስት ለአንድ መሸነፉን ተከትሎ ስለ ክለቡ የሚሰሙ አዳዲስ ነገሮች ምንድናቸው የሚለውን ወደ እናንተ እናደርሳለን። ደግሞ በሌላ በኩል የእንግሊዝ ፕሪሚየር ሊግ የዳኝነት ነገር ማወዛገቡን ቀጥሏል። በቫርም ጭምር መከላከል ያልተቻሉ ስህተቶች ለምን በዙ? ወጥ ውሳኔ በፕሪሚየር ሊጉ ለምን መወሰን አልተቻለም? የሚልና ከዚሁ ጋር ተያይዞ የሚንጸባረቀውን የቁጣና የብስጭት ስሜት ወደ እናንተ እናደርሳለን። እናንተስ በዚሁ በአዲሱ የውድድር ዓመት ከእንግሊዝ ፕሪምየር ሊግ የዳኝነት ውሳኔ ጋር በተያያዘ ምን አስተያየት አላችሁ? በተለይ ትላንትና ብሬንትፎርድ እና ማንቸስተር ዩናይትድ ሲጫወቱ የብሬንትፎርዱ ተጫዋች በቀይ ካርድ ያልወጣው ለምንድን ነው ብለው በጣም ብዙ ሰዎች አሁንም ድረስ ይጠይቃሉ። ጋዜጠኞች ትክክል ነገር አልተደረገም የሚል ሀሳባቸውን በ ይፋ እየተናገሩም ይገኛሉ። ለማንኛውም እነዚህንና ሌሎች ጉዳዮችን እያነሳን እየተወሰኑ ደቂቃዎችን ከእናንተ ጋር እናሳልፋለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩትብ ቻናል ቤተሰቦቻችን በያላችሁበት እጅግ የሚያስደስት ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን። ታዲያ ይህን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩትብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ሁል ጊዜም ከልብ ከልብ እናንተን እናመሰግናለን። ወደ ጉዳያችን ስንሄድ ቀዳሚ ትኩረት የምንሰጠው የማንቸስተር ዩናይትድ በብሬንትፎርድ ሶስት ለአንድ በሆነ ውጤት የተሸነፈበትን ውጤት ተከትሎ በማንቸስተር ዩናይትድ ቤት ውስጥ ምን አዳዲስ ነገሮች አሉ፣ ማን ምን እያለ ነው የሚለውን ለማንሳት ጥረት እናደርጋለን። እንግዲህ ከጨዋታው ጋራ ተያይዞ ትላንት በነበረው ቆይታችን ላይ የተለያዩ ሀሳቦችን አንስተናል። እንዴት አይነት ክፍተት እንደነበረ። ለምሳሌ አሞሪም ሲናገር የብሬንትፎርድ አጫዋወት በረጅም የሚጣሉ ኳሶችን በመጠቀም ጎል ለማስቆጠር መሞከር እንደሆነ ቀድሞ ገብቶን ነበራል፣ አውቀን ነበራል። ስለዚህ ሳምንቱ ሙሉ ብሬንት ፎርድ በዚህ መንገድ ሊፈጥር የሚችለውን ጫና ሊያስባል ብለን የምንለውን ጎል የማስቆጠር ጥረት እንዴት ነው መከላከል ያለብን የሚለውን ሳምንቱን ሙሉ ስንሰራ ነበር አለ። ምናልባት ባሰላለፉም ላይ እነ ማግዋየር የመጀመሪያ ተሰላፊነት የተሰጣቸው የአየር ላይ ኳሶችን በመግጨት የተሻለ አቅም ስላላቸው ጭምር ነው። ከንግግሩ የምረዳው ለኔ እንደዛ ነው። ነገር ግን ሃሪ ማጓር ምን አደረገ? ማትያስ ደልጅ ምን ሲያደርግ ነበረ? በአጠቃላይ ሲሰሩ የነበሩት የመከላከል ስህተቶች ማንቸስተር ዩናይትድ ሳምንቱን ሙሉ ተለማምዶ እንደነዚህ ያለው ስህተቶችን መስራት ካላቆመ ምን ላይ ነው ተስፋ ተደርጎ የሚቀጥለው የሚል ነው ለኔ አሁንም መሰረታዊ ጥያቄ። አሞሪም ለሐሳቡ ለጨዋታው ሐሳብ ፍሌክስብል መሆን የማይችል ከሆነ አዳብት ማድረግ አልፈልግም ይሄንኑ ሐሳብ ብቻ ነው ይዤ የምቀጥለው ካለ፣ ተጫዋቾቹ ደግሞ ሳምንቱ ሙሉ እረፍት ኖሯቸው ሳምንቱ ሙሉ እንደነዚህ ያሉ ኳሶችን ለመከላከል ምን ማድረግ እንዳለባቸው ሲታገዙ ስልጠና ሲሰጣቸውና ሲዘጋጁ ሆነው እንዲህ አይነት ስህተትን የሚሰሩ ከሆነ የእውነት ለመናገር ተስፋ ለመቁረጥ እንጂ ይሄ ነገሩን አሀ ብሎ ለመረዳት የሚያግዝ ሆኖ አላገኘሁትም። እኔ በግሌ ለዚህ ነው በማንቸስተር ዩናይትድ ቤት ቀጥሎስ ምንድን ነው የሚሆነው? ከዚህ በኋላስ ምን ላይ ነው ተስፋው? የማንቸስተር ዩናይትድ ደጋፊ፣ የማንቸስተር ዩናይትድ ኃላፊዎች ምን ላይ ነው ተስፋ አድርገው ሊቀጥሉ የሚችሉት የሚለውን እናነሳለን። ለምሳሌ የእግር ኳስ ባለሙያዎች የእውነት ለመናገር በጣም በተደጋጋሚ የሚያነሱት አለመጋራት የማ ማንችለው ጥያቄያቸው ምን ያህል ጊዜ ነው እንደዚህ እየተነጋገርን የምንቀጥለው? ብለው ይጠይቃል። ምን ያህል ጊዜ አሞሪም ኖቬምበር 2024 ላይ ማንቸስተር ዩናይትድን በአሰልጣኝነት የያዘ ከዛ በኋላ ማንቸስተር ዩናይትድን በተመለከተ የተደረጉ ውይይቶች የነበሩ የሀሳብ ልውውጦች ወደ ኋላ ሄደን እናውጣና እንያቸው ብንል ተመሳሳይ ኢሹዎችን በጣም ብዙ ጊዜ ማንሳታችንን እንደርስበታለን ነው የሚሉት እነሱ ደግሞ እውነታቸውን ነው ማንቸስተር ዩናይትድ የሚሳሳታቸው ስህተቶች የሚያደርጋቸው ድርጊቶች ልክ አለመሆን ተመሳሳይነት አላቸው አንድ አይነትነት አላቸው ባለፈው የውድድር ዓመት ኤክስኪዝ አድርገን የምንወስደው ሰውየው ለፕሪሚየር ሊጉ አዲስ ነው፣ ተጫዋቾቹን በራሱ ሲስተም ለማዘጋጀት ጊዜ ይፈልጋል ብላ ብላ ብላ ምን አይነት ነገሮችን ነበር የምናነሳ የነበረው አይደለም? ይህንኑ ነገር ፕሪሲዝንን አብሯቸው ካሳለፈ በኋላ ዘንድሮም እንደገና እንዴት ነው የምናነሳው? እንዲሄ ይሄማ ትክክል አለ ሀው ሎንግ ምን ያህል በጣም እየተሻሻለ እየተሻሻለ መጥቶ ትናንትና ብለነዋል መሰለኝ። ፐርፎርማንሱ አሪፍ ሆኖ ማንቸስተር ናይትድ ውጤት ብቻ እያቃተው ከሆነ ደርሰናል በሚል ስሜት ይጠበቃል። አሁን ግን ያዝ ተባለ ለቀቅ የሚል ነገር አለ። ለምሳሌ የእውነት እንነጋገር ካለ ከቼልሲ ጋር ከተደረገው ጨዋታ በፊት ማንቸስተር ዩናይትድ ቤት ውስጥ የነበረው ስሜት ምንድን ነው? ያን እንደሆነ ስለ ጫና ነው የምናወራው። አሞሪም ከዩናይትድ ጋር ይቆያል ወይስ አይቆይም? የማንቸስተር ዩናይትድ ተጫዋቾች በአሞሪም የጨዋታ ሀሳብ ላይ ተስፋ ቆርጠዋል ምናምን፣ ማአት ነገር ነው ሲነገር የነበረው ሰር ጂም ራትክሊፍ በሄሊኮፍተር ድንገት ካሪንግተን ተገኙ፣ ከአሞሪም ጋር ተወያዩ ምን እንዲህ እንዲህ ያለ ስጋት የሚያጭር ያልተረጋጋ ክለብን በተመለከተ ሊነገሩ የሚችሉ ነገሮች ናቸው በአብዛኛው ሲነገሩ የነበረው። ከዛ መነጋገር ከዛ መጨነቅ ከዛ ጫና በኋላ ቼልሲን ሁለት ለአንድ በሆነ ውጤት ማንቸስተር ዩናይትድ አሸነፈ። ነገሮች ለመረጋጋት ፈጣን ነበሩ። የእውነት ለመናገር እንደገና በአሞሪም ለማመን እንደገና ተጫዋቾቹ ለሩበን አሞሪም ኮሚትድ ናቸው፣ ሰውየውን አልከዱትም ወይም ለሰውዬው የመጫወት ፍላጎታቸው አብረው ለመቀጠል ያላቸው ፍላጎት ጥሩ መሆኑን ከእንቅስቃሴያቸው ውጤቱን ለማምጣት ከለፉት ልፋት ካሳዩት ጥረት መረዳት ይቻላል ተባለና የዩናይትድ ደጋፊ ከዚህ በኋላ እንነሳለን አይነት ስሜት ውስጥ ገባ። አሞሪምም ስላለኮ ነው፣ በቃ ከዚህ ድል፣ ቼልሲን ካሸንፍንበት ድል ተነስተን ቢውልድ እያደረግን እንሄዳለን። ምንን ድልን ምንን አሸናፊነትን፣ በተከታታይ ጨዋታዎችን ድል ማድረግን እዚሁ ላይ እየገነባን እንሄዳለን እንጂ ወደ ኋላ አንመለስም አለ። የደጋፊውም ስሜት እንደዛ ስለነበረ ጫናው በአንዴ ወረደ። የእውነት ለመናገር ቼልሲኑ ለላንድ ካሸነፉ በኋላ ስለ ሩበን አሞሪምና ስለ ማንቸስተር ዩናይትድ መለያየት ወይም የዩናይትድ ሰዎች ሩበን አሞሪምን ሊያሰናብቱ ስለመቻላቸው የወጣ የወጣ ወሬ ካለ ግላስነርን መቅጠር ማንቸስተር ዩናይትድ ከሚያስባቸው አሰልጣኞች መካከል አንዱ ሊሆን ይችላል ይሉና፣ ግን አሁን ሙሉ በሙሉ ድጋፋቸው ሩበን አሞሪም ላይ ነው። አሞሪም የማንቸስተር ዩናይትድን ነገር ያስተካክላል ብለው ያምናሉ። ለጊዜው በማንቸስተር ዩናይትድና በአሞሪም መካከል አብሮ ስላለመቀጠል የተነሳ ነገር የለም። በጊዜው የሚያሰጋ ምንም ነገር የለም ብለው ነው ወሬያቸውን የሚደመድሙት። ነገር ግን መሀል መሀል ላይ ስለ ግላስነር አላሰቡም ማለት አይቻልም ብለው ያነሳሉ። እንጂ ከቼልሲ ጨዋታ በፊት እንደነበረው አይነት ነገር በፍጹም በፍጹም የተሰማበት እድል የለም። ትላንትና በብሬንትፎርድ ሶስት ለአንድ በሆነ ውጤት ሲሸነፍ አሰልጣኙን ሲያገኙት ጋዜጠኞች መልሰው የሚያነሱለት ስለ ስራው ነው። ከማንቸስተር ዩናይትድ ጋር ያለህ ነገር ይቀጥላል ብለህ ታስባለህ? ማንቸስተር ዩናይትድ ምን ሊወስንብኝ ይችላል ብለህ ነው የምታስበው? ስራዬን አጣለሁ ብለህ ትፈራለህ እንዴ? መዓት ጥያቄ ነው የሚጠይቁት። የሚጠይቁት አብዛኛው ጥያቄ በዩናይትድ ቤት አሰልጣኝ ሆኖ ይቀጥላል ወይ አይቀጥልም አሞሪም የሚለውን ለማወቅ ካላቸው ፍላጎት የተነሳ ነው። ሽንፈት እንደዚህ ያለውን ጥያቄ በፍጥነት አግተልትሎ ያመጣዋል፣ ድል ደግሞ ያረግበዋል። አሁን ስለ ማንቸስተር ዩናይትድ የምናስባቸው ነገሮች በሙሉ የእውነት ለመናገር ደስ አይሉ። በ33 ጨዋታ 34 ነጥብ የሚያገኝ አሰልጣኝ ነው። አሁን በቀሩብን አሞሪም ዚስ ቦልድ ፋክት፣ ወደድንም ጠላንም ልንቀበለው የምንችለው እውነት ይሄ ነው። በእነዚህ ሁሉ ጊዜያቶች ውስጥ እንዴት ነው ማንቸስተር ዩናይትድን እያሰለጠነ በዚህን ያህል መጠን ተስፋ የሚደረግበት አሰልጣኝ ሁለት ተከታታይ ጨዋታዎችን ማሸነፍ ሳይችል እየቀረው እንደዚህ ሲሶ ሰርፕራይዚንግ የሆነ ለመናገር በጣም በጣም በጣም በጣም የሚደንቅ ነገር ነው ይሄ ኖቬምበር 2024 ላይ ስራ ከጀመረበት ጊዜ አንስቶ እስከ አሁን ድረስ ሁለት የፕሪሚየር ሊግ ጨዋታዎችን በተከታታይ አላሸነፈም ይብላይ ለዛ ልጅ እንግዲህ ማንቸስተር ዩናይትድ አምስት ተከታታይ ጨዋታዎችን ካላሸነፈ በስተቀረ ጸጉሬን አልቆረጥም ላለው ሰውዬ ማለት ነው የእንግሊዝ ሚዲያዎች ጋዜጦች ዚያት ላይ ተክም ላይ ፎቶግራፉን ጭምር ያወጡት ለእሱ ነው ማዘን ብለው ትናንትና ሲያሾፉ ነበረ የሌላ ክለብ ደጋፊዎችም ጭምር ማለት ነው እና ምንድን ነው ምን ምን ታይቶ ምንን ታሳቢ አድርጎ ማንቸስተር ዩናይትድ አሞሪምን ሊታገሰው ማንቸስተር ዩናይትድ አሞሪምን ሊረዳው ይችላል ተብሎ እንደሚጠበቅ አናውቅም አሉ በቃ ከባድ ነው ምክንያቱም ብዙ ተባለ፣ ብዙ ተነገረ፣ ብዙ መላምቶች ተቀመጡ፣ ሰበቦች ተነገሩ፣ ግን በማንቸስተር ዩናይትድ ቤት ውስጥ ፕራክቲካሊ የተቀየረ ነገር የለም። ሁለት ሺህ ሃያ አራት ሃያ አምስት የውድድር አመት ሲያበቃ፣ አሞሪም አስቶን ቪላን አሸንፈው የውድድር አመቱን ሲያጠናቅቁ ለደጋፊዎች ቃል ገብቶ ነበረ። ያ የተገባው ቃል አለ ወይ? አሁን መሬት ላይ የምናየው ነገር ከቃል መገባቱ ጋር ተያይዞ ማንቸስተር ዩናይትድን እናሻሽላለን የተባለው ነገር በእርግጥ ተሻሽሎ እያየ ነው ነው ወይ ኖ ወይ? ምንም ብዙ የተሻሻለ ነገር የለም። ኦፍኮርስ አንዳንድ ቁጥሮች ማንቸስተር ዩናይትድ ቤት ውስጥ መሻሻል እንዳለ ያሳያሉ። የትኛውም ቁጥር ድልን ካላመጣ፣ የትኛውም ቁጥር ማንቸስተር ዩናይትድን ኮንሲስተንትሊ ጥሩ ካላደረገው፣ በየጨዋታው ላይ ጥሩ የሚንቀሳቀስ በበዙት ጨዋታዎች ላይ ተደጋጋሚ ድሎችን የሚያመጣ ቡድን ካላደረገው፣ በቁጥር መረጃዎች ላይ ተመስርቶ የሚገኝ ምንም አይነት ሽልማት የለም። ምንም አይነት የደረጃ ሰንጠረዥ ማሻሻል የለም። ለምሳሌ በጣም ብዙ እኮ የሞከረው ማንቸስተር ዩናይትድ ነው ተብሎ የሚሰጥ ነጥብ የለም። ለምሳሌ በጣም ብዙ የኳስ ቁጥጥር የነበረው ማንቸስተር ዩናይትድ ነው ተብሎ የሚጨምር ነጥብ የለም። በማሸነፍ እና በማሸነፍ ላይ የተመሰረተ ብቻ ነው የሚሆነው። ስለዚህ እዚህ ላይ የማንቸስተር ዩናይትድ ሰዎች ማሰብ መቻል አለባቸው። ኦፍኮርስ ሩበን አሞሪምን በመታገስ ውስጥ ከዛሬ ነገ የሆኑ የሆኑ ነገሮች ይሻሻላሉ የሚል እምነትና ተስፋ ካላቸው ያንን መጠበቅ ያንን መረዳት አንድ ነገር ነው። ግን እያደገ የመጣ ነገር አለ አለ ወይ እየጨመረ የመጣ ነገር አለ ወይ ስንል እኔ ለምሳሌ ቼልሲ ጋራ ሲጫወቱ አርሰናል ጋራ ሲጫወቱ ኢቭን በርንሌን ሲያሸንፉ የነበረው የሜዳ ላይ እንቅስቃሴ በተለይ ጨዋታው እንደተጀመረ ሰሞን በጣም አሪፍ ነበር እኮ ትናንትና ግን ያንን ሳይተናል ከመጀመሪያ ጀምሮ ብሬንትፎርድ የተሻለ ነበር እና አሞሪም በሁለቱ ጉዳዮች ላይ የሰጠውን አስተያየት እንንገራችሁ አሞሪም አንደኛው ያስቀመጠው ነገር የስራ ጉዳይ ያሳስብሃል ሲባል በፍጹም አያሳስበኝም፣ አያስፈራኝም አለ። በቃ ይሄ የኔ ውሳኔ አይደለም። የቀረችኝ ሁለት ደቂቃ ሁለ ሁለቱ አንድ ደቂቃ ለማንቸስተር ዩናይትድ ማድረግ የምችለውን በሙሉ አደርግበታለሁ እንጂ ገና ዛሬ አባሩኛል፣ ነገ አባሩኛል እያልኩኝ በሰቀቅን የምኖር ሰው አይደለሁም። ውሳኔውን የምወስነው እኔ አይደለሁም። እነዛ ሰዎች ያመኑበትን ነገር ሊወስኑ ይችላሉ። ምን ይወስኑ ይሆን ብዬ ግን ፍርሃት ውስጥ አይደለሁም፣ ፍርሃት ውስጥ አልገባም።

በቃ የቀረ አንድ ደቂቃ ነኝ ቢባል በዛች ደቂቃ ውስጥ ማንቸስተር ዩናይትድን የሚጠቅም ነገር አድርጌ እወጣለሁ። ስለዚህ ስለ እሱ እነርሳ እና ስለሚቀጥለው ጨዋታ እናስብ። የሚቀጥለው ጨዋታ ከሰንደርላንድ ጋራ ነው። ስለዚህ ከሰንደርላንድ ጋር በሚደረገው ጨዋታ ምንድን ነው ማድረግ ያለብን የሚለው ላይ የበለጠ ትኩረቴን ማድረግ እፈልጋለሁ አለ። ይሄ የአሞሪ ማስተያየት ነው። ስለዚህ በመባረር እና ባለመባረር ስሜት ውስጥ አይደለም ያለው። የሆነን ለመናገር ትናንትና አንድ የስንብት አንድ የቅጥር ዜናን ሰምተናል። አረ በእንግሊዝ ፕሪሚየር ሊግ በስምብት ደረጃ ግራም ፖተር ተሰናብተዋል። በቅጥር ደረጃ ደግሞ ኑኖ ስፒሪቶ ሳንቶ የግራም ፖተርን ቦታ እንዲወስዱ ተደርጓል። አሁን ግራም ፖተርና አሞሪም መካከል ከዊኒንግ ፐርሰንቴጅ ከዊኒንግ ሪከርድ ጋር በተያያዘ ያለውን ልዩነት ስትሰሙ እኮ ያስደነግጣል። የእውነት ለመናገር የአሞሪም ዊኒንግ ሪከርድ ከግራም ፖተር ከዌስትሃም ከተባረሩት አሰልጣኝ የሚበልጠው በአንድ ፐርሰንት ብቻ ነው። ይሄ ቦልድ ፋክት ነው። ማንም ዲና ሊያደርገው አይችልም። ተመዝግቦ የተቀመጠ ቁጥር ነው። አንድ ፐርሰንት ብቻ የተሻለ የማሸነፍ ሪከርድ ያለው አሰልጣኝ ማንቸስተር ዩናይትድ ቤት ውስጥ አለ። የግራሃም ፖተር ስንብት ደግሞ ለዌስትሃም ዩናይትድ አትመጥንም፣ ምክንያቱም ጨዋታዎችን እያሸነፍክ አይደለህም ነው። ስለዚህ ዌስትሃም የተጨነቀውን ያህል ማንቸስተር ዩናይትድ ለክብሩ አይጨነቅም እንዴ? ዌስትሃም ሰውየውን ሲያባረር እኮ የተሻለ ነገር ፍለጋ ነው። ማንቸስተር ዩናይትድስ የተሻለ ነገርን በመፈለግ በሩበን አሞሪም ላይ ትልቅ የሚባለውን ውሳኔ የሚወስነው መቼ ነው? ግራ የሚያጋባ ነው። የእውነት ለመናገር ትንሽ ስልችት ይላል። ትንሽ በቃ ተስፋ የሚያስቆረጥ ስሜትን ይፈጥራል። ይህንን ስሜት ነው እኔ በእግር ኳስ ባለሙያዎቹ፣ በቀድሞ የእግር ኳስ ተጫዋቾቹ ላይ እያየሁ ያለሁት። ሁለተኛው አሞሪም የሰጠው አስተያየት ትናንትና ከብሬንትፎርድ ጋር በነበረው ጨዋታ ልክ አልነበርንም አለ። ልክ አልነበርንም ልክ አልነበርንም ብሎ የሚገልጸው ነገር ምንድን ነው ያላችሁ እንደሆነ የመጀመሪያ የሚያነሳው ነገር የራሳችንን ጨዋታ መጫወትተን የብሬንትፎርድን ጨዋታ ነበር ስንጫወት የነበረው አለ። ስለዚህ ይህንን ማስተካከል የማን ኃላፊነት ነው? ፈርስት ሀፍ ላይ እንደዛ ይሁኑ፣ ሰከንድ ሀፍ ላይ ይሄ ታርሞ እንዲገባ መደረግ የለበትም ወይ? የግድ እኮ የኢንተርቫሉ ብሬክ እኮ ላያስፈልግም እኮ ይችላል። በዛው ጨዋታ ላይ ጨዋታዎችን መቀየር ይቻላል እኮ አድርጉ የሚባለውን ነገር ኦርደር መስጠት ኦርየንት ማድረግ ምናምን እኮ ይቻላል። ይህንን የአሰልጣኝነት ኢንፍሉዌንስ ማሳደር ሳይችል ቀርቶ በአስተያየት የተነጋገር ነው እንደዚህ አልነበረም፣ ተጫዋቾች ያደረጉት ነገር ትክክል አይደለም፣ የተጫወት ነው የብሬንት ፎርድን ጨዋታ ነው፣ እኛ መጫወት የነበረብን ግን የራሳችንን ጨዋታ ነው ይህንን ለምን አላደረጉም ልጆቹ የሚለውን ነገር እንግዲህ አሞሪም እንዴት እንዴት እንዳሰበው አላቅም ግን ይህንን አስተያየት ሰጥቷል። ለብሬንትፎርድ የበለጠ ተመችተ ነው ነበረ የሚል አስተያየት እነሱ እየሰጠ ያለው በነገራችን ላይ የሊቨርፑልን አሰልጣኝ አርነስ ሎትን ቀደም ባለው ፕሮግራማችን ላይ ስናደንቅ የነበረው ፈርስታፍ ላይ ሪስክ ወሰዱ። አሰልጣኝ ሪስክ ሊወስድ ይችላል የወሰደው ሪስክ ስህተት ሊሆን ይችላል። ስህተት መሆኑን ካወቁ በኋላ ሁለተኛው አርባ አምስት ላይ ቀየሩት። ሲቀይሩት ሊቨርፑል ተቀየረ፣ ሊቨርፑል የበለጠ የሚያምር ሆነ። በሁለተኛው 45 ላይ ቁጥሮች ለሊቨርፑል በጣም ፒክ አደረጉ። አሰልጣኙ ነው ይሄንን የወሰነው፣ አሰልጣኙ ነው ይሄንን አይነት ማስተካከያ ያደረገው። ዜር ዝ ቢግ ዲፍረንስ። በመጀመሪያው 45 እና በሁለተኛው 45 የክሪስታል ፓላስና የሊቨርፑል ጨዋታ ላይ የሊቨርፑል ፐርፎርማንስ የሚታይ ለውጥ አለው። ይሄ ለውጥ የመጣው በአሰልጣኙ ምክንያት ነው። ስለዚህ ማንቸስተር ዩናይትድ ቤትስ እንዲህ ያለውን ነገር ጨዋታውን አይቶ አንብቦ ተረድቶ በሚደረጉ ቅያሬዎች ቀያሬዎች በሚሰጡ ትእዛዞች ተጫዋቾች የሚፈለገውን ነገር እንዲያደርጉ ማድረግ ለምንድን ነው ያልተቻለው? የሚል ነገር አብሮ መነሳት ያለበት ይመስለኛል። እኔ አሞሪም በዚህ ጉዳይ ላይ ተጫዋቾቹን ነው እየወቀሰ የሚገኘው የሚለውን ነገር እናነሳለን። ከዛ ውጪ ባለፈው የውድድር ዓመት 15ኛ ደረጃን ይዞ ያጠናቀቀው ማንቸስተር ዩናይትድ፣ እኔ በከፍተኛ ደረጃ አሰልጣኙም ተጫዋቾቹም በተለይ ተጫዋቾቹ ደግሞ መወቀስ አለባቸው የምለው የትላንትናው ጨዋታ ለማንቸስተር ዩናይትድ ምን አይነት ትርጉም ያለው ጨዋታ እንደሆነ የተረዱት አይመስለኝም። የእውነት ለመናገር በዛ መንገድ አላየኋቸው አላየኋቸውም ስሜታቸውን እንደዛ ሆኖ አላየሁትም። ለምን ያላችሁኝ እንደሆነ ማንቸስተር ዩናይትድ ይህንን ጨዋታ አሸንፎ ቢሆን ኖሮ በደረጃ ሰንጠረዡ ከፊል ነበረ። ከሌሎቹ ትልልቅ ከሚባሉት ክለቦች በአውሮፓ ቻምፒዮንስ ሊግ ለመሳተፍ የሚያስችል ውጤት ለማምጣት ከሚታገሉ ክለቦች ጋር ያጠጋጋው ያቀራርበው ነበረ። ይህንን ተረድቶ ሜዳ ላይ መደረግ ያለበትን ነገር የሚያደርግ ስብስብ ነበር ወይ? እኔ አይመስለኝም። እኔ አላየውም። ይሄ በቃ ምንም አይነት ፍላጎት የሌለው ቡድን ነበር የሚመስለው ብለው ባለሙያዎቹ ትላንትና የተናገሩትን ነገር ነው እኔ ሙሉ በሙሉ ያየሁት፣ የምደግፈውም እሱን አስተያየት ነው የምቀበለውም እሱን አስተያየት ነው እና ይሄ በፍጹም በፍጹም ልክ ያልሆነ ነገር ነው ልክ ያልሆነ ነገር ነው ከዚህ በበለጠ ይሄ ጫና ውስጥ የሆነ ቡድን ብዙ ነገሮችን አበላሽቻለሁ፣ የደጋፊዎችን ስሜት ጎድቻለሁ፣ የክለቡን ታሪክ የማይመጥን ነገር እንዲመዘገብ ምክንያትና ሰበብ ሆኛለሁ የሚል ቡድን ሊይዝ የሚችለውን ጠንካራ መንፈስ ይዞ አላየሁትም ማንቸስተር ዩናይትድን። በዛ ላይ ደግሞ እረፍት ያላቸውም እኳ አይመስሉም። እኔ ሳምንቱ ሙሉ እረፍት ነው የነሱ እኮ ከአንድ ጨዋታ ወደ ሌላ ጨዋታ ከሌሎቹ ተጋጣሚዎቻቸው ይልቅ የበለጠ አቅም ይኖራቸዋል ነው። እኔ ብሬንትፎርድ ነው የተሻለ ሆኖ ያየሁት። አሞሪምም ይሄንን ያምናል። ስለዚህ እንዲህ ያለውን ክፍተት ምን ስም ልንሰጠው ነው? ምን አይነት አስተያየት ልንሰጥበት እንችላለን ነው? ስለዚህ ለምሳሌ አንድ አስተያየት የሰጠው ሰው አሽሊ ዊሊያምስ የሚባል ሰው ነው። ለቢቢሲ የተናገረ የቀድሞ እግር ኳስ ተጫዋች ነው አሽሊ ዊሊያምስ ማለት። እና አሽሊ ዊሊያምስ ምንድን ነው የሚለው በቃ እኔ አሰልጣኝ ይባረር አሰልጣኝ ይቀየር ምናምን የሚል አስተያየት በመስጠት የማምን ሰው አይደለሁም። ግን እንደዚህ እስከ መቼ ነው የሚዘለቀው፣ እንደዚህ እስከ መቼ ነው የሚገፋው የሚል ጥያቄ ግን አለኝ። እንዴ ኤቭሪ ዊክ እንዲህ ያለ ስሜት፣ ኤቭሪ ዊክ እንደዚህ ያለ ውይይት እንዴት ሊደረግ ይችላል? ለምን በየ የሳምንቱ ተመሳሳይ ወሬ የሚወራበት ቡድን ሆነ ማንቸስተር ዩናይትድ? ለምን መለወጥ፣ ለምን መሻሻል፣ ለምን መስተካከል አልቻለም? ስለዚህ እኔ አሰልጣኝ መባረር አለበት ብዬ አሰልጣኙ ላይ ሁሉንም ዳፋ በመወርወር የምታወቅ ሰው አይደለሁም። ነገር ግን ስለ አሞሪም ምን ማለት እንዳለብኝ አላውቅም። ታገሱት እንዳለን ምን አይተው ይታገሱት? ይባረር እንዳለን የኔ ልማድ አይደለም ነገር ግን በዚህን ያህል መጠን መቼ ድረስ መዝለቅና መቀጠል ይቻላል የሚለው ግን የምር የምር በጣም ያሳስበኛል። የሚል ሀሳብ ሰጠ። እኔ ከአሰልጣኞች በጣም የምወደው ምን አይነት አሰልጣኝ ነው ብሎ ያስቀምጠላሽ ዊሊያምስ። በጣም የሚመቸኝ አሰልጣኝ ለስታይሉ ታማኝ የሆነ ሰው ስቲክ የሚያደርግ በቃ በጨዋታ ሀሳቡ ላይ ስቲክ የሚያደርግ በቃ ጠንካራ አቋም የሚሰው በቃ የአሞሪም አይነት ሰው በሉና ተረዱት። ስለዚህ ያ በማይሰራበት ጊዜ ግን አዳብት ወደ ማድረግ መሄድ መቻል አለበት እንጂ ሙጥኝ ብሎ ራሱንም ገሎ ክለቡንና ተጫዋቾቹን እና የደጋፊዎቹን ስሜት መግደል የለበትም። ማንቸስተር ዩናይትድ ከዚህ በኋላ አሰልጣኝ ካልቀየረ በስተቀረ በአሞሪም ግትርነት፣ አሁን ሜዳ ላይ በምናየው ድክመት ማንቸስተር ዩናይትድ ቤት ትልቅ ለውጥ ለመጠበቅ ይቸግረኛል የሚል አስተያየት ነው እሱ እየሰጠ የሚገኘው። ሌሎች ክለቦች አሰልጣኞቻቸውን የሚያባርሩት ከአሞሪም የባሰ ውጤት ስላጡ አይደለም፣ ከአሞሪም የባሰ የተበላሸባቸው ነገር ስላለ አይደለም ይልና አንድ በጣም ተቺንግ የሆነ ነገር ያነሳል። አሞሪም የሚባለው ሰው የተቀጠረው ፈርጉሰን በተባረሩ አስራ ሁለት ወር ውስጥ ቢሆን ኖሮ እስካሁን ድረስ የማንቸስተር ዩናይትድ አሰልጣኝ ሆኖ እንዲቀጥል አይደረግም። እሱ እድለኝነቱ ከፈርጉሰን በኋላ ዴቪድ ሞየስን፣ ሉዊ ቫን ሃልን፣ ሞሪኒዮን፣ ኤሪክ ቴንሃግን፣ ኦሌ ጉናር ሶልሻን ስላየን አይ በቃ እንታገስ የሚል ስሜት ማንቸስተር ዩናይትድ በደንብ በብዙ ነገሮች ብልጫ እየተወሰደበት ብዙ ነገሮች እየተበላሹበት በተበላሹ ነገሮች ልምምድ ካደረገ በኋላ ስለመጣ ነው እንጂ ፈርጉሰንን በለመደ አይናችን የአሞሪም ምን አይነት ነገር የማንቸስተር ዩናይትድ ደጋፊዎችም የማንቸስተር ዩናይትድ ባለስልጣናትም ሊታገሱና ሊቀበሉ ይችላሉ ብዬ አላስብም፣ እያሉ ባለሙያዎቹ ሀሳባቸውን መስጠት ይቀጥላሉ። እናንተስ ምን ትላላችሁ የሚለውን ማወቅ በጣም እንፈልጋለን። ሁለተኛው ጉዳይ በእንግሊዝ ፕሪሚየር ሊግ የዳኝነት ነገር ማወዛገቡን ስለመቀጠሉ ነው። እንግሊዝ ፕሪሚየር ሊግ ላይ እንግዲህ ትላንትና ቼልሲ በሜዳው በስታንፎርድ ብሪጅ ሶስት ለአንድ በሆነ ውጤት ተሸንፏል፣ በብራይተን ሆቫል ቢን። በዚህ ጨዋታ ላይ ቻሎባ በቀይ ካርድ ከሜዳ ወጥቷል። ክሊር ጎል ስኮሪንግ ኦፖርቹኒቲ እንዲና ያደርግሃል ወይም ግልጽ የማግባት አጋጣሚውን ነጥቀኸዋል የተጫዋቹን ተብሎ ነው ቻሎባ በቀይ ካርድ ከሜዳ የወጣው። በትናንትናው ነው የብሬንትፎርድ እና የማንቸስተር ዩናይትድ ጨዋታ ላይ ደግሞ ኮሊንስ የሚባለው የብሬንትፎርድ ተጫዋች በቀይ ካርድ ከሜዳ ሳይወጣ ቀርቷል። አሁን እነ ሪቻርድ ኪስ ቢን ስፖርትን የምትከታተሉ ሰዎች የምታውቋቸው ባለሙያዎች ናቸው። እነሱ በቃ አበዱ አበዱ የሚለው ነገር አይገልጸውም። እንዲህ ያለውን ትልቅ ሊግ የሚያንኳስስ የዳኝነት ስህተት እስከ መቼ ነው እየታታገሱ የሚቀጠለው የሚል አስተያየትን ነው እነሱ የሚሰጡት። አሁን በጣም የተነሳው ለእኔ በጣም ደስ ያለኝ ነገር ቼልሲ እኔ ቼልሲም ሆነ ይግባኝ ጠይቃለሁ አሉ። ቼልሲ ለቻሎባህ ቀይ ካርድ ይግባኝ ጠይቆ የተጫዋቹን ቀይ ካርድ ቅጣት ማስነሳት መቻል አለበት ነው ያሉት። ምክንያቱም ማንቸስተር ዩናይትድ ቀደም ብሎ ተጫውቶ ኮሊንስ የሚባለው ተጫዋች በቀይ ካርድ ላለመውጣቱ ፕሪሚየር ሊግ በትዊተር ላይ ያስቀመጠው ነገር ብሪያን ኤምቤሞ ኳሱን አልተቆጣጠረውም ነበረ የሚል ነው። በቼልሲና በብራይተን ሆቫል ሆቫልቤን ጨዋታም ላይ የብራይተኑ ተጫዋች ኳሱን አልተቆጣጠረውም ነበረ። ስለዚህ የተጫዋቹ የአጥቂው ተጫዋች ኳሱን አለመቆጣጠር የሚሰጠውን ቀይ ካርድ የሚያስቀር ከሆነ ያለምንም ጥርጥር ቻሎባህን በቀይ ካርድ መውጣት የለበትም ነበር ማለት ነው በተመሳሳይ ሪዝኒንግ ከሄድን ነገር ግን ማንቸስተር ዩናይትድ ላይ የሚሰራ ነገር ቼልሲ ላይ አይሰራም። ቼልሲ ላይ የሚሰራ ነገር ማንቸስተር ዩናይትድ ላይ አይሰራም። ማንቸስተር ዩናይትድ የተሸነፈው ያ ተጫዋች በቀይ ካርድ ስለወጣ ነው? አይደለም። ማንቸስተር ዩናይትድ የተሸነፈው ብሩኖ ፈርናንዴዝ ፍጹም ቅጣት ምቱን ስለሳተ ነው ምናምን? አይደለም። እውነት ለመናገር ብሬንትፎርድ የተሻለ ቡድን ነበረ፣ አሞሪምም አምኗል። ነገር ግን ሜዳ ላይ ስለሚወሰኑ የዳኝነት ስህተቶች ግን፣ ሪቻርድ ኪስ፣ ሌሎቹም ትልልቅ ማይክል ኦዌን፣ ኦውን ሃርግሬቭስ ልማአት የሚባሉት የቀድሞ ተጫዋቾች እና የቀድሞ ዳኞችም ጭምር ዊካንት አንድርሳ ነው ያሉት። በቃ ሊገባን አልቻለም። ማንቸስተር ዩናይትድ አንድ ተጫዋች እንዲጎድልለት ለምንድን ነው ያልተደረገው የሚለውን ለመረዳት እጅግ እጅግ በጣም አቅቶናል አሉ። እናም ደግሞ የሚጠይቁት ጥያቄ ፋይፍ ሚኒትስ ተወስዷል። ይህንን ውሳኔ ትክክል ለማድረግ አምስት ደቂቃ ከወሰኑ ነገሩንም ካጣሩ በኋላ መሳሳትን ምን ይሉታል? ይሄ ኢንሲደንት ማንቸስተር ዩናይትድ ላይ ሀፕን አድርጎ እንደገና ቼልሲ ላይ ሀፕን ሲያደርግ ደግሞ ኮምፕሊት የተለየ ውሳኔ ተወሰነ። ለማንቸስተር ዩናይትድ ሪጎሬ ተሰጥቶ ግን ተጫዋቹ በቀይ ካርድ ሳይወጣ ቀረ። ለቼልሲ ጨዋታ ደግሞ ልጁ በቀይ ካርድ እንዲወጣ ተደረገ፣ ቻሎባ። ስለዚህ ማን ነው ልክ? የቼልሲንና የብራይተንን ጨዋታ ያጫወቱት ዳኛ ናቸው ልክ? ወይንስ ደግሞ የዩናይትድንና ና የብሬንትፎርድን ጨዋታ? የምናወራው ስለ ተመሳሳይ ሊግ ነው፣ ስለ እንግሊዝ ፕሪሚየር ሊግ ነው፣ ተመሳሳይ ቀን ላይ ስለተደረጉ ጨዋታዎች እና ተመሳሳይ ጥፋቶች ግን የተለያየ ውሳኔ ስለተሰጠባቸው አጋጣሚዎች ነው። ስለዚህ በእንግሊዝ ፕሪሚየር ሊግ እንዲህ ያለው የዳኝነት ጉዳይ እመኑኝ፣ በቃ በዚህ ሳምንትም በተከታታይ በመደዳው ትልቅ መነጋገሪያ ሆኖ የሚቀጥለው ይሄው ጉዳይ ነው የሚሆነው። እናንተስ ጨዋታውን አይታችሁ ከሆነ የብሬንትፎርዱ ተጫዋች ኮሊንስ ለምንድን ነው በቀይ ካርድ ከሜዳ ያልወጣው? ገብቷችኋለሁ፣ ተውጦላችኋለሁ በፕሪሚየር ሊጉ የተሰጠው ማብራሪያ እንግዲህ ፒጂ ሞል የሚለው ነገር ደግሞ ይጠበቃል። ስህተት ሰርተናል ሊል ይችላል ወይም ደግሞ የዳኞቹን ውሳኔ ዲፌንድ ሊያደርግ ይችላል። ይህንን ዲፌንድ ሲያደርግ ግን አብሮ ስለ ቼልሲው ቻሎባ ማብራራት ይጠበቅበታል ነው። የእግር ኳስ ባለሙያዎች፣ የቀድሞ ተጫዋቾች እና የሚዲያ ሰዎች ግን በእንግሊዝ ፕሪሚየር ሊግ ከዳኝነት ውሳኔ ጋር ተያይዞ የሚሆነውን ነገር ለመረዳት አቅም አተናል እያሉ ይገኛሉ። በጣም ነው የምናመሰግነው። ደግሞ ትንሽ እንቆይና እንመለሳለን። ስንመለስ 12 ሰዓት ከ30 በሴንት ጄምስ ፓርክ ስታዲየም ኒውካስል ዩናይትድ ከአርሰናል ጋር የሚያደርጉትን ጨዋታ በተመለከተ ዝርዝር መረጃዎችን ወደ እናንተ የምናደርስ ይሆናል። በማድሪድ ደርቢ አትሌቲኮ ማድሪድ ሪያል ማድሪድን አሸንፎታል። አምስት ለሁለት በሆነ ሰፊ ውጤት ነው የትላንትናው ጨዋታ የተጠናቀቀው። ከዚህ ጨዋታም ጋር የተያዙ ሌሎች መስማት ያሉባችሁን ጉዳዮችም የምንነግራችሁ ይሆናል። ጠብቁን ለማለት ነው። ሸገር ስፖርት ዊዛ በበገደ የዩቲዩብ ቻናላችንን ሰብስክራይብ ማድረግም አትርሱ እንላለን። ለድጋፋችሁም በጣም በጣም አድርገን እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለ ዓለም ትኖር።